አርእስተ ዜና በአዲስ አበባ ከተማ የሚገኙ ነጋዴዎች የከተማዋ ንግድ ቢሮ የሚያወጣቸው የቅጣት እርከኖች ከስራ ውጭ ሊያደርጋቸው እንደሚችል ተናገሩ ነጋዴዎቹ የቅጣቶቹን እርከን እጅግ የተጋነኑና አስደንጋጭ ሲሉ ጠርተዋቸዋል ሰሙታላችሁ የፌዴራል መንግስት በትምህርት ቤቶች መልሶ ግንባታ እያገዘን አይደለም ሲል የትግራይ ክልል ትምህርት ቢሮ ወቀሰ። በሰሜን ጦርነት ወቅት በርካታ ትምህርት ቤቶች መውደማቸውን ቢሮ ያስታወቀ ሲሆን ባለው መሰረተ ልማት የመማር ማስተማር ስራው ቀጥሏል ብሏል። እንመለከተዋለን። አሜሪካ ከኤችአይቪ ኤድስ ጋር የተያዙ ዓለም አቀፍ ድጋፎችን ማቋረጧ በሚሊዮኖች የሚቆጠሩ ዜጎችን ህይወት ሊያሳጣ እንደሚችል የተባበሩት መንግስታት ድርጅት አስጠነቀቀም እነግራቸዋለን። በቱርክ የተነሳው ተቃውሞ ተባብሶ ቀጥሏል። ተቃውሞ የተቀሰቀሰው የኢስታንቡል ከተማ ከንቲባና የተቃዋሚ ፓርቲ አመራር የሆኑት ኢክረም ኢማሞግሉ በመታሰራቸው ነው። ፕሬዚዳንት ረሲብ ጠይብ ኤርዶጋን የህዝቡን ተቃውሞ የረብሻ እንቅስቃሴ ነው ብለውታል። በቆይታችን ይዘነዋል። እኒህና ሌሎች መረጃዎችን አብራችሁን ስቆኙ የምትመለከቱ ይሆናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በአዲስ አበባ ከተማ የሚገኙ ነጋዴዎች የከተማዋ ንግድ ቢሮ የሚያወጣቸው የቅጣት እርከኖች ከስራ ውጭ ሊያደርጋቸው እንደሚችል ተናገሩ። ነጋዴዎቹ የቅጣቶቹን እርከን እጅግ የተጋነኑና አስደንጋጭ ሲሉ ጠርቷቸዋል አክለውም አሁን ላይ ከፍተኛ የሆነ የገበያ መቀዛቀዝ ባለበት ወቅት የሚወጡ መመሪያዎችና የቅጣት እርከኖች አሳሳቢ ናቸው ሲሉ የከተማ አስተዳደሩ በከተማዋ እስከ አራት ሰዓት አምሽቶ መስራት የሚያስገድደውን መመሪያ አስመልክቶ ከነጋዴዎች ጋር ውይይት ባደረገበት ወቅት ተናግረዋል። ነጋዴዎቹ የቅጣቶች መብዛትና መደራረብ ለግለሰቦች መጠቀሚያ ይሆናል ሲሉም ስጋታቸውን ገልጸዋል። ነጋዴው በሰራው ልክ በትክክል ግብሩን የሚከፍልበት መንገድ ተመቻችቶ ትክክለኛ ግብር ከፋይ እንዲሆን ማስቻል መፍትሄ እንደሆነም ጠቁመዋል። የአዲስ አበባ ምክትል ከንቲባ አቶ ጃንጥራር አባይ መንግስት ነጋዴውን በቅጣት ማሳቀቅ እንደማይፈልግ ገልጸው ከህግ ውጪ የሚሰሩትን መቅጣት ተገቢ እንደሆነም አንስተዋል። ነጋዴው ከሚሰበሰበው የቅጣት ገንዘብ ይልቅ ግብር መሰብሰብ አዋጭ ነውም ብለዋል። የሀገሪቱን የንግድ እንቅስቃሴ በሂደት ወደ ትክክለኛ መንገድ መምራት አስፈላጊ ተፈላጊ በመሆኑ የሁሉም ባለድርሻ አካላት ኃላፊነት ነው ሲሉም አሳስበዋል። የፌዴራል መንግስት የትምህርት ቤቶች መልሶ ግንባታ እያገዘን አይደለም ሲሉ የትግራይ ክልል ትምህርት ቢሮ ገለጸም። በሰሜኑ ጦርነት የፈረሱ ትምህርት ቤቶች ባልታደሱበት ሁኔታ የትምህርት ሂደቱ እንደቀጠለ ይገኛል ተብሏል። ለሀገሬ ቴሌቪዥን ቅሬታቸውን ያሰሙት የክልሉ ትምህርት ቢሮ የኮሚኒኬሽን ኃላፊ ስዩም ሀጎስ በባለ ሀብቶችና በውጭ ተራዶ ድርጅቶች የተለያዩ እርዳታዎች ቢደረጉልንም ከመንግስት በኩል ለመልሶ ግንባታ ድጋፍ አልተደረገልንም ሲሉም ተናግረዋል። የኮሚኒኬሽን ኃላፊው አክለውም ክልሉ አንድ መጽሐፍ ለሁለት ተማሪ እየተሰጠ እንደሚገኝና ሌሎች የመሰረተ ልማት ክፍተቶች ቢታዩበትም ከሌሎች ሰላም የሰፈነባቸው ክልሎች እኩል መታየታችን አግባብነት የለውም ሲሉም ተናግረዋል። ቢሮ ከዚህ ቀደም ባወጣው ሪፖርት ተዘግተው ከነበሩ 2492 ትምህርት ቤቶች ውስጥ 2105 ትምህርት ቤቶች መክፈቱንና 387 ያክል ትምህርት ቤቶች በመሰረተ ልማት ችግርና መልሶ መገንባት ባለመቻሉ የትምህርት ሂደቱ መስተጓጎሉን ገልጾ የነበረ ሲሆን ባሉት ትምህርት ቤቶችም መማር ካለባቸው ተማሪዎች 48 በመቶ ያህል ብቻ ወደ ትምህርት ገበታቸው መመለሳቸውን መዘገቡ አይዘነጋም። የፌዴራል ሲቪል ሰርቪስ ኮሚሽን እንደ ሀገር ያለውን የሲቪል ሰርቪስ ሪፎርም በቴክኖሎጂ ማዘመን እንደሚገባ የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አሳሰበም። ቋሚ ኮሚቴው ስራዎችን በቴክኖሎጂ የማዘመን ስራዎች አበረታሽ መሆናቸውን ገልጾ የተደራጀ መረጃ አያያዝን የተከተለ መሆን እንዳለበትም ገልጿል። የቋሚ ኮሚቴው ሰብሳቢ ዶክተር ነገሬ ሌንጮ ኮሚሽኑ የጀመራቸው ስራዎች ጊዜያቸውን ጠብቆ ተግባራዊ በሚሆንበት ጊዜ በመላው ሀገሪቱ ያሉ የመልካም አስተዳደር ችግሮች ይፈታሉም ብለዋል። አዲስ የጸደቀው የሲቪል ሰርቪስ አዋጅ በደንብና መመሪያ ዝግጅት ምክንያት እንዳይዘገይ ትኩረት መደረግ አለባቸው ሲሉ ማሳሰባቸውን የህዝብ ተወካዮች ምክር ቤት በማህበራዊ ገጹ አስፍሯል። የሲቪል ሰርቪስ ኮሚሽን ኮሚሽነር ሪፎርሙን ተግባራዊ ለማድረግ የሚያስችሉ የተለያዩ ሀገራት ተሞክሮች መወሰዳቸውንም አንስተዋል። ሪፎርሙ በተመረጡ የፌዴራል ተቋማት ላይ ተግባራዊ ከተደረጉ በኋላ ወደ ክልሎች የሚወርዱ መሆኑን ጠቁመዋል። በዚህ በህግ ማዕቀፎችና ሰነዶች ዝግጅት ላይ ክልሎች እንዲሳተፉ ይደረጋልም ተብሏል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። የደቡብና የምስራቅ አፍሪካ የፖለቲካ ቡድኖች በሩዋንዳ የሚደገፈው ኤም 23 አማጽያን በምስራቃዊ ኮንጎ የሚያካሂዱትን ጥቃት ለማስቆም ድርድር ለማድረግ የሽምግልና ቡድን መጨመሩ ተነግረዋል። የደቡብና የምስራቅ አፍሪካ ህብረት የሰላም ሂደቱን እንዲያመቻቹ የናይጄሪያውን ኦሊሴጎን ኦባሳንጆን፣ ደቡብ አፍሪካዊቷን ክግላማ ሙትላንቴን እናም ኢትዮጵያዊቷን ሳህለወርቅ ዘውዴን ጨምሮ አምስት የቀድሞ የሀገር መሪዎችን መሾማቸውን ዛሬ ረፋር ላይ በሰጡት መግለጫ አስታውቀዋል። የኮንጎ ፕሬዝዳንት በኤክስ ላይ እንደተናገሩት አዲሱ ውይይት በሩዋንዳና በኮንጎ መካከል ያለውን ውጥረት ለማርገብ ለአመታት ሲዳከም የነበረውን ጥረት ተከትሎ የአንጎላን ፕሬዝዳንት የሚተካ አስታራቂ ሾማልን ብለው ነበር። ለኤም 23 የጦር መሳሪያና የጦር ኃይል አቅርቦት ያደርጋል በሚል ማዕቀብ ሲጣልባት የነበረች ሩዋንዳ በበ በኩሏ የሁሉንም ወገኖች ሰላም ሊያስጠብቅ የሚችል ፖለቲካዊ መፍትሄ ያስፈልጋል ብላለች። የአንጎላ መንግስት ባለፈው አመት የኳታር ኤሚር በኮንጎ ፕሬዚዳንት ፌሊክስ ቴሽኬዲና በሩዋንዳው አቻቸው ፖል ካጋሜ መካከል ባደረጉት ድንገተኛ ስብሰባ ግጭቱ ተባብሶ ካለፈ በኋላ ባለፈው አመት መጨረሻ ላይ በሁለቱ ሰዎች መካከል የተደረገው የመጀመሪያው የፊት ለፊት ውይይት ተደርጓል። ቴሽኬዲና ካጋሜ ከኳታር ጋር በጋራ በሰጡት መግለጫ አፋጣኝና ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ ጥሪ አቅርበው ነበር። ነገር ግን ሁከቱን ማስቆም እንዳልተቻለም ተነግሯል። አሜሪካ ከኤችአይቪኤድስ ጋር የተያዙ ዓለም አቀፍ ድጋፎችን ማቋረጧ በሚሊዮኖች የሚቆጠሩ ዜጎችን ህይወት ሊያሳጣ እንደሚችል የተባበሩት መንግስታት ድርጅት አስጠነቀቀም። በፕሬዝዳንት ዶናልድ ትራምፕ ትዕዛዝ የዋሽንግተን እርዳታ መቋረጥ በየለቱ በተጨማሪ ሁለት ሰዎች በቫይረሱ እንዲያዙና በቀጣዮቹ አራት ዓመታት ደግሞ ስድስት ሚሊዮን ዜጎች ህይወታቸውን ሊያጡ እንደሚችሉ የተመድ የእርዳታ ቢሮ ኃላፊ ዊኒ ቢያንዩማ ገልጸዋል። በቫይረሱ የተያዙ ሰዎች የሞት መጠን እንደ አውሮፓውያኑ አቆጣጠር በ2004 ከነበረ በት 2 ሚሊዮን በ2023 ወደ 600000 ዝቅ ማድረግ ተችሎ ነበር። ይሁንና የድጋፉ መቋረጥ በአሁኑ ወቅት ከባድ ቀውስ ማስከተል መጀመሩን ነው ድርጅቱ ያስታወቀው። በተለይም አፍሪካ አህጉርን ጨምሮ በመላው ዓለም የሚገኙ የሚሊዮኖችን ህይወት ለመታደግ አሜሪካ ውሳኔዋን በድጋሚ እንድታጤነው የተባበሩት መንግስታት ድርጅት አሳስቧል ሲል ቢቢሲ ዘግበዋል። የእስራኤል ጦር በሁለት የሶሪያ ወታደራዊ ይዞታዎች ላይ ጥቃት ማድረሱን ተናገረ። ጦሩ ከቅርብ ወራት ወዲህ ከኢራንና ከሊባኖሱ ሄዝቦላ ጋር ተያያዥነት አላቸው ባላቸው የሶሪያ ይዞታዎች ላይ ድብደባ ሲያደርግም ነበር። የአውሮፓ ሕብረት እስራኤል በአካባቢው ቶክስ የምትከፍት ከሆነ ቀጠናው ወደ ከፋ አለመረጋጋት ውስጥ ይገባል በማለት ሲያሳስብም ነበር። የህብረቱ የውጭ ግንኙነት ኃላፊ ካጃ ካላስ እስራኤል ትንኮሳስ ካልደረሰባት ድረስ ጥቃት መጀመሯ ተገቢ አይደለም በማለትም ተናግረዋል። ከበሽር አልአሳድ አስተዳደር መውደቅ በኋላ እስራኤል የምታደርገውን ጥቃት አባብሳም ቀጥላለች። በሽር አላሳድ ከስልጣን ከተወገዱ በኋላ እስራኤል የጎላን ኮረብታዎችን በቁጥጥሯ ስር ማዋላም ይታወቃል። እስራኤል በተለይም በደቡባዊ ሶሪያ ሀያት ጣሂር አልሻም የተባለውን ቡድን ጨምሮ ከማንኛውም ወታደራዊ እንቅስቃሴ ነፃ እንዲሆንም ተናግራለች። ጦሩ ያሰጋኛል በሚላቸው ቦታዎች ሁሉ ተመሳሳይ እርምጃዎች እንደሚወስድም በዛሬ ዕለት ማስታወቁን የሮይተርስ ዘገባ ያመላክታል። በቱርክ የተነሳው ተቃውሞ ተባብሶ ቀጥሏል። ተቃውሞ የተቀሰቀሰው የኢስታንቡል ከተማ ከንቲባና የተቃዋሚ ፓርቲ አመራር የሆኑት ኤክረም ኢማሞግሉ በመታሰራቸውም ነው። ፕሬዚዳንት ረሲፕ ጠይፕ ኤርዶጋን የህዝቡን ተቃውሞ የረብሻ እንቅስቃሴ ነው ሲሉም ተናግረውታል። ፕሬዚዳንቱ የተቃዋሚ ፓርቲው ህብረተሰቡን ለአመፅ ከመቀስቀስ እንዲታቀብ አስጠንቅቀዋል። በቱርክ የተነሳው ተቃውሞ በ12 ዓመታት ውስጥ ለመጀመሪያ ጊዜ ነው ተብሏል። ኢማሞግሉ ከሶስት ዓመት በኋላ ለሚደረገው ምርጫ በፓርቲያቸው ፕሬዚዳንት አድርገውም ተሹመዋል። ኢማሞግሉ የፕሬዝዳንት ረሲፕ ጠይብ ኤርዶጋን ብርቱ ተገዳዳሪያቸውም ነው። ለተቃውሞ ከወጡት ሰልፈኞች ውስጥ ከአንድ ሺህ በላይ የሚሆኑት ለእስር ተዳርገዋል ተብሏል። ኤርዶሃን በሰልፈኞቹ እየወደሙ ስላሉ ንብረቶች እንዲሁም በወታደሮች ላይ ስለሚደርሰው ጉዳት ተቃዋሚ ፓርቲው ኃላፊነት ይወስዳል ማለታቸውም ተዘግበዋል። የሀገሬ ቴሌቪዥን የሰዓቱ መረጃዎች እንዲመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።